ትና አንድ ማንቆርቆሪያ በሌለበት ቤት ላይ ሊሾ ባልሆነ በሚቆረቁር ገረጋንቲ በሚመስል ቤት ላይ በጎችና ከብቶች በገጠር የሚገቡበት ቤት የሚመስል ቤት ውስጥ ትላንትና ኖረው ተግባብተው አንቺ ትብስ አንተ ትብስ ተባብለው ተዋደው ተቃቅፈው አንድ አንሶላ ለብሰው ያላቸው ጊዜ በልተው፣ የሌላቸው ጊዜ ጦማቸውን አድረው በእንደዚህ አይነት ስቃይ ውስጥ አልፈው ዛሬ ቤተመንግስት የሚመስል ቤት በቃ ብቻ የሚያስደነግጥ የወርቅ ቤት ሰርተው እዛ ቤት ውስጥ ፍቅር ያጡ ሰዎች አሉ። ይሄ ምንድነው? እንትን ያለመርካት ችግር፣ ተመስገን ማለት አለመቻል። ሴቷም ምስጋና ቢስ ስትሆን ተመስገን ማለት ሲከብዳት፣ ወንዱም ደግሞ እርካታ ቢስ ሲሆን ተመስገን ማለት ሲያቅተው፣ ራሱን ማየት ሲያቅተው፣ እሷም ራሷን ማየት ሲያቅታት፣ ትላንትና ሳይኖር ተግባብተው፣ ዛሬ ሲኖር መግባባት ያቅታቸዋል። ትላንትና ምንም የለም ግን ተግባብተው ኖረዋል። ዛሬ ሁሉ ነገር አለ፣ ግን መግባባቱ የለም። ኦፍኮርስ ሰው ልጅ ከፍ እያለ ሲመጣ ፍላጎቱ ያድጋል። ሴክስ ላይ ያለ ፍላጎቱ ያድጋል። ምግብ ላይ ፍላጎት ያድጋል። ልብስ ላይ ፍላጎት ያድጋል። ሁሉም ነገር ላይ ፍላጎት ያድጋል። በገንዘብ እያደክ ሲመጣ ፍላጎትን ገደብ ካላበጀህለት ይቀጥላል። እኔ አንድ ከስተመር አለችኝ እና የሁለት ሚሊዮን ብር መኪና ገዛላት። በቃ ይሄ መኪና አይረባም ማለት ነው። ሶስት ሚሊዮን ብር ያኔ ዲዛይን ነበርና ዲዛይን ገዛለ። ይሄ መኪና አልወደድኩትም ማለት አይዲ4 ገዛለት። ይሄ መኪና እንደተወራለት አይደለም ማለት አይዲ6 ገዛለት እንደተወራለት አይደለም። በቃ በዛ በዚህ ስትበጣበት በ11 ሚሊዮን ብር መኪና ገዛለት። እና ባልዮ ምንድነው የሚለው? እኛ ጋር በየወሩ ለአንድ አመት ይማከራሉና ምን መቼ ነው መቆሚያው? ግን መቆሚያው መቼ ነው? በቃ አሁን የሆነ ነገር አረኩ ተገላገልኩ ስል ይቀጥላል። አሁን ሽቶ ትላለች፣ በቃ ውድ የሚባል ሽቶ አንተ ሰጣታለ። ግን መቆሚያ የለውም። እንዲያ ነገር አለ ደግሞ እንዲያ ነገር ቫልዩ አትሰጠውም። አንድ ቀን ቴንክዩ ካለ ከዛ በኋላ አታመሰግንም። ጥላዋለች በቃ መኪናም ከገዛህላት፣ በቃ አይቆምም ፍላጎቷ። ነገር አገባኝ ምንድን ነው? መቼ ነው መቆሚያው? ይሄ ነገር በነገራችን ላይ በጣም የሚገርም ነው፣ በጣም የሚገር። የእውነት ይሄንን ሰውዬ በሱ ቦታ ሆነሽ አንቺ አስቢው፣ በዚህ ሰው ቦታ እኔ። ይህን ሲያወራ የእውነቴ ነው ነገራችሁ። እኔም ነገ በቤቴ ብዬ እንዴት ፊል እንዳረኩት። መቼ ነው መቆሚያው ነው መቼ ነው ባለቤቴ ተመስገን የምትለው እኔ ለእሷ ማድረገው ለራሴ አላረግም። ግን መቼ ነው ተመስገን የምትለው? ለምሳሌ ደብረ ዘይት ወስዳለሁ፣ አዝናናለሁ፣ ለው አትረካም። ሐዋሳ ወስዳለሁ፣ አትረካም። ዱባይ ወስዳለሁ፣ አትረካም። በቃ ወይ ጣሊያን እንሂድ ወይ የሆነ ቦታ እንሂድ እንባባሉ፣ እንሄዳለን። እርካታ ግን አላይም። እኔ ምን እስከማስጎበኛት እንደሆነ አላቅም። ስትረካ አላይም። እዛ ሆነ አመሰግናለሁ ትላለች፣ ከዚ ከናካቴው ረስታው አዲስ ነገር ደግሞ ስትፈልግ ታያል። ላውም የሌለ ነገር በቃ የወጣ ያለ ነገር ፊልም ነው እንዴ ምናምን ብዬ እስከመል ድረስ በነገራችን ላይ በጣም ከባድ ነው። በተለይ ከታች የሚመጡ ወንዶች ላይ ምን ያህል ጫና እንደሚፈጥር ገንዘብ ያለው እዛ ዛ ያረጋል። ከታች ያሉ ሰዎች በተለይ በጣም ስቃይ በልቶ አንድ ቀን ራት ይጋብዛታል፣ እርካታ የለም። አንድ ቀን ዋጋ ከፍሎ ባለው ነገር የሆነ ነገር ያረጋል፣ እርካታ የለም። ሴቷም በምትችሉ አቅም ተጨንቃ ተጠባ የሆነ ነገር ታረጋለች፣ እርካታ የለም። አይረካም። አሁንም የሆነ ነገር አይረካም። የሆነ ነገር አይረካም። በጣም ነው ተስፋ የሚያስቆርጠው። ስለዚህ መፍትሄው ምንድነው? የሆነ ቦታ ላይ ተመስገን ማለት ልመዱ። ከእግዚአብሔር ጋር አገናኙት። እግዚአብሔር ማመስገን ልመዱ። ትንሽ ተመስገን ብላችሁ መኖር ከለመዳችሁ ከባለቤተሽ ራስ ላይ ተወርጃለች። ልክ ልጅቷ አንድ ልጅ እናትየው ምናለቻት፣ እንደው እማዬ ባክሽን ከአባቴ ራስ ላይ ውረጃለ በቃ ታየው። በእናት አስጨቅጨቅ በእናት ልጅ ነው እንደዚህ የምትሉ የስምንት ዓመት ልጅ ነው እናቷን እንደሚ በቃ ከራሱ ላይ ውረጅለት ይኖርበት ምን አድርግ ነው የምትዩ፣ ጨቀጨቅ ሽ እኮ አባቴ ነው እኔ ብዙ ጊዜ ሰማለሁ አልናገርም ብዬ ነው። የስምንት ዓመት ልጅ እኮ ነው እንደምታወራው። ይሄን ደግሞ የምትለው እናትዮ ራሷ ነች። እና እምባዬ ነው ጠብጠብ ያለው አለ እንደዚህ ነኝ እንደዚህ ነው ሰው የሚያየኝ እስክትል ድረስ ኦፍኮርስ፣ እንደሆንከው የሆንከው አንተን እና ላይታወቅ ይችላል ለአንተ ለባለቤቱ ላይታወቅ ይችላል። ውፍረትና ውሸት ለባለቤቱ አይታወቅ እንደሚባለው ባህሪም የሆነ ነገርም ለባለቤቱ አይታወቅም። እና በቃ ብቻ የሆነ ሰዓት ላይ ተመስገን በልና ከሚስት አናት ላይ እስኪውረድ በቃ ተመስገን በል። የሆነ የጎደለ ነገር አለ። አዎ ሮቦት አደለች፣ ስሜት አላት፣ አይምሮ ያላት፣ ሰውነት ያላት፣ ባህሪ ያላት፣ ምን ያላት፣ ምን ያላት፣ ተፈጥሮ የምትበላ የምትጠጣ የምትደክም የምታጠፋ የምትሳሳት ፍጡር ናት። ፐርፌክት የሆነ ነገር አትጠብቅ አንተም ስላልሆንክ። አንቺም ፐርፌክት የሆነ ነገር አትጠብቅ አንቺም ስላልሆንሽ አንዳንድ ቦታ ላይ ተመስገን ብሎ የሚኖርበት ቦታ። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ሕይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ሕይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977450 ላይ ደውሉልን። መልሕቅ እኔ እውነቴን ነው የምነግራቸው። ይህም ቪዲዮ በተለይ እንደዚህ አይነት ሰዎች የሚሰሙ ትላንትና፣ ምንም ሳይኖር ቆርቆሮ ቤት ውስጥ በዚህ ንፋስ በዚህ ንፋስ ኮንቴነር ቤት ውስጥ እኔ እዚህና እዚህ ይሄ ብርዱ ስቲል ጠባሰው አለ ስቲል ይሰማኛል የሚሉ እንዳለ በባለቤቴ በመሬት ስር በአፈር አይጥ በቆፈረ በዛ ስር የገባ ንፋስ ስቲል እዚህ ስር ወቅቶ ይሰማኛል የሚሉ ባልና ሚስቶች ከ10 ዓመት ከ15 ዓመት በኋላ እነሷን ዳር ሚሊነር በጣም በሚገርም ሁኔታ ሚሊነር ሆነዋል። ግን ሰላም የለም። በገንዘብ አድገ በፍቅር የሞዝክ የምትሄደው በፍቅሩ ማደግ ስላልፈለግ ስላልሰራህበት ነው። ከሰራህበት እመ በገንዘብ እንደምታድገው በፍቅር ህይወት ምታድጋል። በገንዘብ እንዳደግከው በጤና ምታድጋል። በገንዘብ እንዳደግከው በአስተሳሰብ ምታድጋል። ከበፊት ደግሞ ከምንም በፊት ደግሞ ማደግ ያለበት አስተሳሰብ ነው። ስለዚህ እኔ ባልና ሚስቶች ካላችሁ ወይ ደግሞ ይህን የምትሰማ ሰው ካለ ወይ ደግሞ ይህን የምትሰሚ ሴት ካለሽ ባለቤቶች ችግር አለበት፣ ምንም ጥያቄ የለም። ሚስት ችግር አለባት፣ ጥያቄ የለው ግን አንዳንድ ቦታ ላይ ተመስገን ብሎ መኖርን ልመድ። ተመስገን ብለሽ መኖርን ተለማመጅ። ሁሉ ቦታ ላይ አማራችሁ አትችሉ። ሁሉ ቦታ ላይ ወቀሳ፣ ሁሉ ቦታ ላይ ትችት፣ ሁሉ ቦታ ላይ ነገር አውርታችሁ፣ አንዳንድ ቦታ ላይ ተመስገን ማለት ልመድ። አንዳንድ ቦታ ላይ ተመስገን፣ እግዚአብሔር ይመስገን ማለት። ችግሩ ራሱ እኮ ተመስገን ስትል ችግሩን እድል ታደረገዋል። አለበለዛ ሁሌ ስታማር እድል እኔ በቅርብ ነገራችሁ ከሆነ አላቅ ቤት ያለው መኪና ያለው ተቀማጭ ገንዘብ አንድ ሚሊዮን ሁለት ሚሊዮን ብር ያለው አንድ ቤተሰብ አለኝ እና ልክ ሲመጣ እኔ ይገርመኛል። እኔ ከመኪና ውጭ ምንም የለኝ። በጣም በሚገርማቸው ሁኔታ ከማማረር ውጪ ተመስገን ሲል ሰምቻለሁ። ከዓመት ዓመት ሰው ችግር ያወራል። ከዓመት ዓመት ችግር ያወራል። አንድ ሴትም አለች እና በጣም ሚሊነር ናት። በቃ ባይቆረጥማት ራስ እንዲሆን ገና እኮ ወጣት ነች አርባ ዓመት አልሞላችም። ግን በቃ እንደው ሰማኒያና ዘጠና ዓመት ነው የምትመስለው። በቃ እንዲህ ሆኖ ይቆረጥመኛል እየወጋኝም ነው ራሴን ደግሞ የያዘ ማይግሬንልሳ በአይን እየስነጣጠቀኝ አጥንቴን እየከፋፍሎ እኔ 80 ዓመት ስትሆንማ እሷ ምን እንደምትል ብቻ እግዚአብሔር ያሳይ። ሰው በ20 ዓመት በ30 ዓመት ቆረጠመኝ። ኦፍኮርስ ፈርጦ ሊሆን ይችላል። ተመስገን ብለ ማለፍ እንጂ፣ ቆረጣጠመኝ ፈላለጠኝ እንዲያረገኝ ነው እንዲያረገኝ ችግር ብቻ ማውራት አንዳንድ ጊዜ የጤና ችግር ቢኖር ተመስገን ማለት። እኔ በምን አይነት ህመም ላይ ሆኜ እንደማውራ እናንተ ታውቃላች? አታውቁም። ሰው ባህል ነገር ግን ተመስገን ብለህ፣ ችግሩ ያንተ ብቻ አይደለም። ሁሉም ሰው በራሱ አለም ችግር አለበት፣ ድካም አለበት። ስለዚህ እኔ ባልና ሚስቶች፣ ቤታችሁን የምትወዱ ከሆነ እግዚአብሔር ያለበት ቤት እንዲኖራችሁ የምትፈልጉ ከሆነ ትንሽ ተመስገን ማለት ልመዱ። ተመስግሩን ብሎ መኖር ልመዱ። ችግር አለበት ባለቤቶች፣ አዎ ችግር አለበት። ከነ ችግሩ ግን እግዚአብሔር ይመስገን። ችግር አለባት ሚስት። አዎ ከነ ችግሯ ግን እግዚአብሔር ይመስገን ለማለት ሞክር። ከነ ችግሯ ለማመስገን ሞክር። ከነ ችግሯ ለመውደድ ሞክር። ከነ ችግሩ ለማመስገን ሞክሪ። በቃ እግዚአብሔር ይመስገን። ጥሩ ነገር ልጆች አለኝ፣ ባህል አለኝ፣ ደግሞ እኔ ያለው ቤተሰብ አለ፣ ኢሜጅ አለ፣ ክብር አለኝ። ባንቺ እድሜ ትዳር ያላገኘች ስንት ምስኪን ሴት አለች? የትዳር ያለ ምትል እግዚአብሔር ልጅ በሰጠኝ። አንቺ በልጅ ስታማሪ ልጅ በሰጠኝ አንተ በቤት ስታማርር ቤት በሰጠኝም። አንተ ሰባሺ ሰማንያሺ ስለመከረ ስታወራ እንደ ትንሿን ነገር ስለመመኘት የሚያወሩ ሰዎች። ስለዚህ እንደ በተቻለሽ በተቻለሽ መጠን እንደው አንዳንድ ቦታ ላይ ለማመስገን ወሰኝ። በቃ ምስጋና ቤትን የበረከት ቤት ያደርጋል። የተሻለ ደስታና ሰላም ቤት ውስጥ እንዲመጣል። ማማርርስ ከዛ ቤት እድሜ ልክ መርዶ እንዳይጠፋ ጭቅጭቅ እንዳይጠፋ ያደርጋል ሁሌ ማማረር በቃ ቤታችሁ የመርዶ ቤት ቤታችሁ የለቅሶ ቤት የነገር ቤት የጭቅጭቅ ቤት ያደርገዋል ስ አንዳንድ ቦታ ላይ ውጡና ተመስገን ማለት ልመዱ ወጥታችሁ ተመስገን ማለትን ከተለማመዳችሁ እመኑኝ ቤታችሁ የሚገርም የሰላም ቤት ነው የሚገርም የፍቅር ቤት ነው አለበለዛስ በቃ እድሜ ልክ እየዬ የአየየ ደግሞ እስከ መጨረሻው ይቀጥላል። ስለዚህ በተቻላችሁ መጠን ነገሮች ላይ ተመስገን ብላችሁ፣ በንግዳችሁም በስራችሁም አንዳንድ ቦታ ላይ በቃ እርፍም ለማለት በቃ ተመስገን ብላችሁ እያመሰግኑ መሮን ተለማመዱ። የምስጋና ህይወት ተለማመዱ። ምንም አይኖርህ እኮ ባለክ ነገር ሁላችንም ጋር ጉድለት አለ። ደሞዝም ይኖርክ ጤናም ይኖርክ ምንም ነገር ስራም አይኖርክ ትምህርት ላይም ሆነ ባለ ነገር ግን ትንሽ አመስግን። እመነኝ ነገ መሬት ደረጃ እንደምትደርስ። አመስግኝ ባለሽበት ቦታ። ከዛ በኋላ ነገ መሬት ደረጃ እንደምትደርሽ እኔም ትላንትና እንደዛ ነበር። ትላንትና መቼ ነው ግን እንጀራ መብላት ጥያቄ ሆኖባችሁ ያቀል አሳስቦን ያቀል። እንጀራ መብላት እኮ በልቶ ማደር አሳስቦኝ ያቀል። ስለዚህ ያ ሁሉ ደግሞ ያልፋል። በነገራችን ያ ሁሉ ደግሞ አልፎ ዛሬ ይህም ደግሞ ያልፋል። ልክ ጠቢቡ ሰው እንዳለ በቃ ይሄም ያልፋል፣ ይሄም ያልፋል፣ ይሄም ያልፋል ያለ ትልቅ ደረጃ ደረሰ፣ ትልቅ ስልጣን ላይ ተቀመጠ እና እንደው እንዲህ እንዲህ በጣም ትልቅ ሰው ነው ጀግና ሰው ነው ሲባል ይሄም ያልፋል። ሞተና መቃብር ቦታው ላይ ይሄም ያልፋል። ሶ ይሄም ያልፋል ደግሞ ስለዚህ በተቻላችሁ መጠን የምስጋና ህይወት ተለማመዱ፣ የበረከት ህይወት ትምህርት ላይም ያላችሁ፣ ንግድ ላይም ያላችሁ፣ ስራ ላይም ያላችሁ፣ ስራ አጣችሁም ያላችሁ፣ በፍቅር ተከርታችሁም ያላችሁ ሰዎች ይሁን የምስጋና ህይወት ለመዱ። በቃ ጀስ ለበጎ ነው መጣ ሄደ በቃ ተመስገን መታወደ ህይወትች፣ ህይወትሽ አደመቀችን፣ ከዛ በኋላ ጥላ ሄደች፣ ልቤ ተሰብሯል። ቴንክ ዩ የበረከት ህይወት ልምድ የምስጋና ሁል ጊዜ የተሻለ ነገር አለ። ልክ ዮሴፍን እዛ ሲሸጡት በነፃ ሲጣል እዛ ደግሞ በገንዘብ ነው የተገዛ። አንዱ አልፈልግም ሲል አንዱ ደግሞ እጅህን ስሞ ይቀበላል። አንቺ አልፈልግሽም ካለ ደግሞ ሌላ እጅም ስሞ የሚቀበል ወንዳል። ስለዚህ በተቻላችሁ መጠን ቤታችሁ የበረከት እንዲሆኑ የምስጋና ህይወት ተለማመዱ ለማለት ወዳለሁ። ተመስገን ብሎ መኖርን ልመዱ ለማለት ወዳለሁ አመሰግናለሁ በጣም ቤታችሁ የሆነ ንትርክ ቤት ሳይሆን የሰላም ቤት እንዲሆን የነገር የጭቅጭቅ ቤት መጣብኝ ሳይሆን መጣልኝ፣ መጣችብኝ ሳይሆን መጣችልኝ መባባል የምትፈልጉ ከሆነ ያላችሁን ሀያ ሰላሳ ዓመት እድሜ እድሜያችሁን አይቆጠርባችሁና ረጅሙን እድሜያችሁን በሰላም በፍቅር በጤና በደስታ መኖር ከፈለጋችሁ መልህቅ ያስፈልጋችኋል። ሰብስክራይብ አድርጉ ለዚህ ዩቲዩብ ቻናል አዲስ የሆናችሁ፣ ወደ ድርጅታችንም ጎራ በሉ። የሚገራርሙ ለውጦች ራሳችሁ ላይ ታዩበታላችሁ። ፊትለፊታችን ባለው ማክሰኞ ስድስተኛ ህንፃ ላይ ቀድመን ደግሰን እየጠበቅናቸው ነው። ስልጠናው እንዳያመልጣችሁ፣ ራሳችሁ ላይ መስራት ፈልጉ። ራሳችሁን አብዴት ማድረግ የምትፈልጉ ካላችሁ፣ ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ በደንብ በቂ እውቀት እንዲኖራችሁ የምትፈልጉ ካላችሁ፣ እዚህ አዲስ አበባና ቅርብ አካባቢው ያላችሁ ሰዎች 0977 ላይ ደውላችሁ መምጣት ትችላላችሁ። አድራሻችን መገናኛ ስለሺ ህንፃ ስድስተኛ ፎቅ ላይ ላይ ታገኛላችሁ። አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ለበለጠ መረጃ ደግሞ 0977 40 50 ላይ ደውሉ። አመሰግናለሁ።